ዜና ስደልኝ ክብራት ተመልካቾቻችን፣ ከሀረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተለይም ደሴነኝ አብራችሁን ቆዩ። በክልሉ በአረንጓዴ አሻራ መርሃ ግብር በተተከሉት ለምግብና ደን የሚውሉ ችግኞች አመርቂ ውጤት ተገኝቷል ሲሉ የሀረሪ ክልል ምክትል ርዕሰ መስተዳድሩ ወይዘሮ ሮዛ ዑመር ገለጹ። ምክትል ርዕሰ መስተዳድሯ በማህበራዊ ትስስር ገጻቸው እንደገለጹት ባለፉት አመታት በክልሉ በአረንጓዴ አሻራ መርሃ ግብር በተተከሉት ለምግብና ደን የሚውሉ ችግኞች አመርቂ ውጤት ተገኝቷልም ብለዋል። በክልሉ በዘንድሮ የበልግና መህር እርሻ 12ሺህ ሄክታር የሚጠጋ መሬት በተለያዩ አዝርት እየለማ እንደሆነ ይታወቃል። በበልግና መህር እርሻው በቆሎ፣ ማሽላ፣ ስንዴ፣ ለውዝ፣ ቦሎቄና ሌሎች አዝርት በስፋት እየለማ የሚገኝ ሲሆን ከዚህም 355 ሺህ ኩንታል በላይ ምርት ይገኛል ተብሎ ይጠበቃል። በሐረሪ ክልል ባለፈው አመት በበልግና መኸር እርሻው በ11774 ሄክታር መሬት ላይ በተከናወነ ስራ ከ296000 ኩንታል በላይ ምርት መገኘቱ ይታወሳል። በሐረሪ ክልል ባለፈው ዓመት በበልግ በተል በጤናና ህክምና ተመራቂ ተማሪዎች የሚሰሩ ፕሮጀክቶች የተማሪዎችን ብቃት ከማሳደግ አልፎ ህብረተሰቡን ተጠቃሚ እያደረገ መሆኑ ተገልጿል በአሮሚያ ዩኒቨርሲቲ ጤናና ህክምና ሳይንስ ኮሌጅ የዘንድሮ ተመራቂ ተማሪዎች በምስራቅ ሀረርጌ ዞን ቁልቢ ከተማ የተሰሩ ፕሮጀክቶችን አስመርቀዋል ዘገባው የአብዱስ ማነፍ ቃዱ በላይ ተጨማሪውን ያቀርበዋል የሐረማያ ዩኒቨርሲቲ ሀረር ጤና ህክምና ሳይንስ ኮሌጅ ተመራቂ ተማሪዎች በምስራቅ ሀረርጌ ዞን ሜታ ወረዳ ቁልቢ ከተማ ያሰሩትን ፕሮጀክት አስመርቀዋል። በምርቃት ስነ ስርዓቱ ላይ መልክት ያስተላለፉት የዩኒቨርሲቲው ጤና ህክምና ሳይንስ ኮሌጅ የህብረተሰብ ትምህርት ክፍል ኃላፊ ረዳት ፕሮፌሰር አብዲ ብርሃኑ እንደገለጹት የፕሮጀክቱ ዋና ዓላማ ተማሪዎች ብቃታቸውን እንዲያዳብሩና ህብረተሰቡን በአገልጋይነት መንፈስ እንዲኖራቸው ማድረግ ነው ሲሉ ገልጸዋል። ፕሮጀክቱ የህብረተሰቡን ችግር ለመፍታት ተጠቃሚነታቸውን ለማረጋገጥ ትልቅ ፋይዳ ያለው መሆኑን ማስታውቀዋል። የቁልቢ ከተማ ጤና ጣቢያ ኃላፊ አቶ አብዱናስር ሀሚድ በበኩላቸው በጤና ጣቢያው የወላጆች እናት ማቆያ ስፍራ መሰራቱን ገልጸው ይህም የነበረባቸውን ከፍተኛ ችግር የፈታላቸው መሆኑን ገልጸዋል። የቁልቢ ከተማ ኗሪዎች ተማሪዎች የመጠጥ ውሃ ፕሮጀክት፣ የእናቶችና ና ህጻናት ማቆያ፣ የመጀመሪያ እርዳታ ክፍል መስራታቸው ችግራቸውን የቀረፈ መሆኑን ተናግረዋል። ተመራቂ ተማሪዎች በበኩላቸው ከህብረተሰቡ ባሰባሰቡት ድጋፍ ፕሮጀክቶችን ማካሄዳቸውን ገልጸዋል። በሰሩ ስራ ጥሩ ተሞክሮ ማግኘታቸውንና በቀጣይም ህብረተሰቡን በሚገባ ለማገልገል መዘጋጀታቸውን ገልጸዋል። በሐረሪ ክልል የእንደራሴ ቢራ የኮሪደር ልማት ስራ የአካባቢውን የመልማት እድልን የሚያሰፋ መሆኑን ነዋሪዎች ገለጹ። ለኮሪደር ልማቱ አስፈላጊውን ድጋፍ እያደረጉ እንደሚገኙም የአካባቢው ነዋሪዎች ገልጸዋል። ሄኖ ግርማ ተጨማሪ ያለው በሐረሪ ክልል ከንደራሴ ቢራ እየተከናወነ ያለው የኮሪደር ልማት ስራን አስመልክቶ ያነጋገር ናቸው የአካባቢው ነዋሪዎች የኮሪደር ልማቱ ዘርፈ ብዙ ጠቀሜታዎችን ይዞላቸው እንደመጣ ገልጸዋል። የኮሪደር ልማቱ በአካባቢው መሰራቱ ቀደም ብሎ በዝናብ ወቅት ይከሰት የነበረውን የጎርፍ አደጋዎች ተጋላጭነትን ያስቀረ መሆኑን ነዋሪዎቹ ለሐረሪ ብዙሀን መገናኛ ኤጀንሲ በሰጡት አስተያየት ገልጸዋል። እዚህ አካባቢ ከ48 ዓመት በላይ ኖር ያለው አካባቢው በጣም ጎርፍ የሚያጠቃው ቆሻሻ ከላይ ከጋራ አምጥቶ እዚህ ፊት ለፊታችን የሚያደርግ ነበር። ቀደም ሲል የነበረው በጣም ብልሹ እየተበላሸ ነበረ፣ በጎርፍ እንጠቃ ነበረ፣ ያልተስተካከለ ከበ ነበረ። አሁን ግን በሙሉ ይሄ በአማሬ ሁኔታ ስታየው በጣም ደስ ይላል። ክረምት በመጣ ቁጥር ሁለቴ ሶስቴ ዱሹ መጀመሪያ ምስፋልት ሲሰራ ደረጃው በጠበቅ አይደለም የተሰራው እና ምንድን ነው ከላይ እየመጣ ደለል እየሞላው፣ ደለል በየሁለት ወር በየወርም ጭምር የምናጸዳው ነበር። በዚህ በላይ የሚመጣ ጎርፍ በዚህ በእኛ ሰፈር የሚመጣ ጎርፍ ከፍተኛ ጎርፍ ነበር። ያው ስፓልቱ ላይ ራሱ ኮረትና ጭቃ ይዞ እየመጣ መንቀሳቀስ ሁሉ የማንችልበት ፤ ጅምሩ በጣም ደስ ይላል። ያው ያምራል። አካባቢያችን ከጎርፍ ነፃ ሆነናል፣ ከቆሻሻ ነፃ ሆነናል። ጎርፉ በአግባቡ እንዲሄድ ተደርጓል። ስለዚህ ለእኛ በጣም ከፍተኛ ለውጥ ነው። የጎርፍ ሁኔታማ እያንዳንዱ ቤት ይገባል። ያው ችግር የነበረውን ችግር ማህበረሰቡም ያውቃል። በአጠቃላይ ከፍተኛ ችግር ነበር። አሁን ያው የጎርፍ ሜጃ መንገዶች፣ ቱቦዎች፣ ቦዮች ተሰርተዋል። በተጨማሪም ቀደም ሲል በአካባቢው የተሽከርካሪና የእግረኞች መንገድ በአንድ ላይ በመሆኑ በሚፈጠረው መጨናነቅ ሳቢያ የትራፊክ አደጋ ይከሰት እንደነበር የገለጹት ነዋሪዎቹ አሁን ግን ኮሪደሩ የትራፊክ ፍሰቱን በማሳለጥ ይከሰቱ የነበሩ የትራፊክ አደጋዎች ተጋላጭነትን ለመቀነስ ከፍተኛ አበርክቶ ይኖረዋል ብለዋል። የኮሪደር ልማቱ የተሻለና ምቹ የእግረኛና የተሽከርካሪ መንገድን በማካተት በጥራት እየተሰራ በመሆኑ ለአካባቢውን መልካም ገጽታን እያላበሰ ያለ ነው ብለዋል። ልጆች ትምህርት ቤት ሲሄዱ በጣም በጭንቅንቅ ብዙ ሰዎች የተመቱበትና የተገጩበት መንገድ ነበር። አሁን በጣም ሰፍቷል፣ የእግረኛ መንገድ አለው። ኳሊቲ መንገድ ሆኖ እንደዚህ ተሰርቶ በማየታችን ደስ ይለናል። አሁን ከበፊቱ ጋር ሲነጻጸር አይገናኝም። እኔ ነገር የሰውና የመኪና ተለይተዋል። መኪኖች ይተላለፋሉ፣ ሰዎች የራሳቸው መንገድ አለ፣ የሳይክል አለ፣ የእግረኛ አለ። ስለዚህ በጥሩ ሁኔታ ነው፣ በጣም እርካታ ተሰምቶኛል። የኮሪደር ልማቱ ማህበራዊና ኢኮኖሚያዊ መነቃቃቶችን እንደሚፈጥርላቸው ያላቸውን እምነት የገለጹት ነዋሪዎቹ ለአካባቢውም ጭምር የመልማት እድልን የፈጠረ ስለመሆኑም ጨምረው ገልጸዋል። ለልማቱ የመኖሪያና የንግድ ቤታቸውን በራሳቸው ፍቃድ በመልቀቅና በማፍረስ አስፈላጊውን ትብብር ሲያደርጉ እንደነበር ያስታወሱት ነዋሪዎቹ ስራው እስኪጠናቀቅ ድረስም የሚጠበቅባቸውን ድጋፍ እንደሚያደርጉ አረጋግጠዋል። አካባቢውም ጥሩ የስራ እድል ይከፍታል። በተለያየ መንገድም ይሞቃል። ያው መንገድ ከተሰራ መንገድ ተከትሎ የሚወጡ ነገሮች አሉ፣ ብዙ ነገሮች አሉ። ኮሪደር እዚህ የሚሰራል ሲባል በጣም ተደስተን፣ በጥቅምት ወር ነው እኔ ቤቴን ያፈረስኩት። እራሱ በጥቅምት ወር ይህን ያህል ግባ ተብዬ አፍርሼ፣ ያለምንም እንትን አፍርሼ ነው ለኮሪደሩ ዝግጁ ያደረግኩት። ምንም ቅሬታ የለንም። ቤታችንም እያፈረስን ለዚህ ለግንባታ ለኮሪደር ልማት እያልን በሚገባ አስተዋጽኦ እያደረግን ነው። አሁንም ቀጣይነት በሙሉ በጣም ደስ ይላል። የክልሉ መንግስትም ለአካባቢው ልማት ትኩረት በመስጠቱ ነዋሪዎቹ ምስጋናቸውን አቅርበዋል። አመራሮችም በስራ ቦታ እየተገኙ ያለውን ችግርም እያወያዩ፣ ማህበረሰቡንም እያወያዩ በጥሩ ሁኔታ በተለየ ሁኔታ ነው በጣም በሚያረካ ሁኔታ ነው እና ደስታ የምሰማኝ እነሱንም አመስገን ፈልጋለሁ የክልሉን አመራሮች በሙሉ ከአንጀቴ አመሰግናለሁ። እግዚአብሔር ይስጥልኝ። እድሜና ጤና ይስጣቸው ነው የምለው። አካባቢያችን አሳምረዋል። የክልሉ መንግስት በጣም አመሰግናለሁ። ይህንን አዲስ ነገር አምጥቶ በማሳየቱ በጣም እጅግ በጣም ደስተኛ ነን። የክልሉ መንግስት ከመቼውም ጊዜ በላይ ማለት ነው ከየትኛው መንግስት አረር ውስጥ ተወልጄ ያደግኩባት ከተማ ናት። አይቼ አላውቅም እንደዚህ አይነት የልማት ስራ እውነት ለመናገር። ስለዚህ ይሄ የክልሉ መንግስት ሊደነቅና በእውነትም ለሀረር እየሰራ ያለ ቁርጠኛ መንግስት ነው በክልሉ በሁለተኛው ዙር እየተከናወኑ ከሚገኙት የኮሪደር ልማት ስራዎች መካከል የእንድራሴ ቢራ ኮሪደር ልማት ስራ 110 ኪሎ ሜትር የሚሸፍን ሲሆን በቀኝና በግራ አቅጣጫዎች 3 ሜትር ስፋት ያላቸው የእግረኞች መንገድንም ያካተተ ነው። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ኢትዮጵያ ለዓለም አቀፍ ስብሰባዎች ተመራጭ ሀገር ሆናለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ኢትዮጵያ ታምርት ንቅናቄ የተቋማትን አገልግሎት በማዘመን የአምራች ኢንዱስትሪውን ተወዳዳሪነት እያሳደገ እንደሚገኝ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። እኝንና መሰል ሀገር አቀፍ ዘገባዎችን ለኢንሽ መልስ በተከታይነት ታቀርበዋለች። ኢትዮጵያ ለዓለም አቀፍ ስብሰባዎች ተመራጭ ሀገር ሆናለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የአፍሪካ የዲፕሎማሲ ማዕከል የሆነችው ኢትዮጵያ በአህጉራዊ ጉዳዮች በግንባር ቀደምትነት የምትቀመጥ ሀገር ናት ብለዋል። በኢትዮጵያ አየር መንገድና ዓለም አቀፍ ደረጃውን በጠበቀው አየር ማረፊያ አማካኝነት ያልተገደበ አገልግሎት እየሰጠ እንደሚገኝ ጠቅሰው ኢትዮጵያ መምጣት ከፍተኛና አስገራሚ ምቾት የሚሰጥ እንደሆነም ተናግረዋል። ዘመናዊ የስብሰባ ቦታዎች፣ የጥራት ደረጃቸውን የጠበቁ ማረፊያ ስፍራዎችና በፍጥነት እያደገ ያለው መሰረተ መሰረተ ልማት ኢትዮጵያን ለዓለም አቀፍ ስብሰባዎችና ሁነቶች ተመራጭ ሀገር እንድትሆን አድርጓታል ነው ያሉት። ጠቅላይ ሚኒስትሩ ደማቅና ውብ የሆነው ባህል ከልዩ የምግብ አሰራርና አቀራረብ፣ ሙዚቃና ከተፈጥሮ አስደማሚ ውበት ጋር ተዳምሮ ኢትዮጵያ ምርጥ የሁነቶችና ቱሪዝም መዳረሻ ለመሆን በቅታለች ሲሉም ተናግረዋል። ኢትዮጵያ ታምርት ንቅናቄ የተቋማትን አገልግሎት በማዘመን የአምራች ኢንዱስትሪ ተወዳዳሪነትን እያሳደገ እንደሚገኝ የኢንዱስትሪ ሚኒስተር አቶ መላኩ አለበል ገልጸዋል። ሶስተኛው የኢትዮጵያ ታምርት ኤክስፖ በኢትዮጵያ ታምርት ንቅናቄ ተቋማዊና ቅርጅታዊ አሰራር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት ማሳደግ በሚል መሪ ሀሳብ በመካሄድ ላይ ይገኛል። የኢንዱስትሪ ሚኒስተር መላኩ አለበል የኢትዮጵያ ታምርት ንቅናቄ ለዘርፉ የተቀላጠፈ አገልግሎት በመስጠት ተወዳዳሪነትን ማሳደግ ወሳኝ ዓላማ መሆኑን ገልጸዋል። የፓናል ውይይትም አምራች ኢንዱስትሪውን ለመደ በመደገፍ የትራንስፖርትና ሎጂስቲክ አገልግሎት ፍላጎትን ወሳኝ ሚና እንደሚኖረው ተናግረዋል። የኢትዮጵያ ታምርት ንቅናቄ የሀገር ውስጥ አልሚዎችን ማበረታታት፣ መሪ ኢንዱስትሪን መፍጠር፣ ለግሉ ዘርፍ ምቹ ከባቢን መፍጠር፣ ለአምራች ኢንዱስትሪ ችግር ፈቺ የምርምር ስራን ማከናወን፣ የኢንዱስትሪ ማህበረሰብን መገንባትና ሌሎች መሰረታዊ ምሰሶዎችን የያዘ የአስር ዓመታት ጉዞ እንዳለው አስገንዝበዋል። በዚህም የአጭር መካከለኛና የረዥም ጊዜ ስትራቴጂክ እቅድ በመቅረጽ የተኪ ምርትን ወጪ ንግድን የሚያሳድጉ የኢንዱስትሪ ምርታማነትና ተወዳዳሪነትን ለማሳደግ ተስፋ ሰጪ ውጤት የተመዘገበ እንደሚገኝም ይገኝም ተናግረዋል። በተመሳሳይ ዜና ኢንዱስትሪዎች በገበያ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ታግዘው ጥራቱን የጠበቀ ምርት ማምረት እንዳለባቸው የኢኖቬሽን ና ቴክኖሎጂ ሚኒስቴር ገለጸ። የሶስተኛው የኢትዮጵያ ታምርት ኤክስፖ አካል የሆኑ ፓናል ውይይቶች በተለያዩ ባለድርሻ አካላት በመካሄድ ላይ የሚገኙ ሲሆን በመድረኩ በአነስተኛ ና መካከለኛ ኢንዱስትሪዎች ላይ ያተኮረ ውይይት ተካሂዷል። የኢኖቬሽን ና ቴክኖሎጂ ሚኒስትር ዴታ ዶክተር ባይሳ በዳዳ በዚህ ወቅት እንደገለጹት ኢንዱስትሪዎች በምርትና አገልግሎት አሰጣጥ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ሊታገዙ ይገባል። ተገባል። የኢትዮጵያ ሳምንት ንቅናቄ ከውጪ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት የውጭ ምንዛሬ ወጪን ለመቀነስ ከፍተኛ ፋይዳ እንዳለው ጠቁመው የፈጠራ ሀሳቦችን በማዳበር ወደ ተግባር ለመቀየር በኢኖቬሽን ማዕከላትና በዩኒቨርሲቲ ኢንዱስትሪ ሊንኬጅ አማካኝነት የጥናትና ምርምር ስራዎች የተከናወኑ መሆኑንም አስታውቀዋል። የኦሮሚያ ክልል ለ2017-18 ምርት ዘመን ከ750 ሺህ ኩንታል በላይ ምርጥ ዘር ለአርሶ አደሮች የተከፋፈለ መሆኑን የክልሉ የግብርና ቢሮ አስታውቋል። በቢሮው የግብርና ግብይት አቅርቦት ዳይሬክተር አቶ ታከለ ቁርንዴ በመኸር እርሻ ለአርሶ አደሩ የሚያስፈልጉ የምርጥ ዘርና ሌሎች ግብዓቶች አቅርቦትን ለማሟላት በትኩረት የተሰራ ነው ብለዋል። የአርሶ አደሩ የምርጥ ዘር ፍላጎት እያደገ መምጣቱን ጠቁመው በበጀት ዓመቱ 1.8 ሚሊዮን ኩንታል ምርጥ ዘር ለማቅረብ ታቅዶ መሰራቱን ተናግረዋል። አሁን ላይም ከ750 ኩንታል በላይ ምርጥ ዘር ተሰብስቦ ለአርሶ አደሩ በመሰራጨት ላይ ይገኛል ያሉት የበቆሎ፣ ስንዴ፣ ገብስ፣ ጤፍ ጤፍና የሌሎች ሰብሎችንም ምርጥ ዘር በፍጥነት ለማሰራጨት ከኢኖኖችና ህብረት ስራ ማህበራት ጋር በትብብር እየተሰራ መሆኑን አስተዋል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ የያዝንላችሁ ዜናዎች የከታተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ።